ሰላም በያላችሁበት እንዴት ቆይታችኋል? ተመልካቾቻችን ስድስት ሰዓት ሆኖ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። ዜና ኢትዮጵያን እየተከታተላችሁ ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ዜናውን እንምራለን። የሰዓቱን አበይት ጉዳይ እናስቀድም። ሚዲያ ለዲሞክራሲ ስርዓት ግንባታ ያለውን አበርክቶ ማሳደግ እንደሚገባ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። ሰላምን ለማስፈን የሃይማኖት ተቋማት ብዙ የቤት ስራ እንደሚጠበቅባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። የደረሱ ሰብሎችን ወቅቱን ካልጠበቀ ዝናብ ለመከላከል እየሰሩ መሆናቸውን የአዊ ብሔረሰብ አስተዳደር አርሶ አደሮች ተናገሩ። ከውጭ የአሜሪካ ተወካዮች ምክር ቤት ተዘግተው የቆዩ የፌዴራል መስሪያ ቤቶች እንዲከፈቱ ወሰነ። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባሻገር ባልደረቦቻችን በቀጥታ መስመሮቻቸው ተገኝተው ተጨማሪ መረጃዎችን እያደረሱን ከኛ ጋር ቆይታ የሚያደርጉ ይሆናል። ባልደረቦቻችንን እዚህ ጋር የተመለከትናቸው እንገኛለን። ተመስገን ተስፋዬ፣ በተለይም ሰላምን ለማጽናት የሰላም እሴትን ማጉልበት ይገባል ተብሏል። አምስተኛው ሀገር አቀፍ የሰላም ኮንፈረንስም ተካሂዷል እና ይህንን መነሻ በማድረግ እዚህ ጉዳይ ላይ ተጨማሪ መረጃ የሚያደርሰን ይሆናል እንዲሁም ኤዶም አማረም በቀጥታ መስመራችን ላይ ትገኛለች። ተመልካቾቻችን የኢትዮጵያና የባንግላዴሽ የንግድ ፎረም እየተካሄደ ነው የሚገኘው ምን ምን ሀሳቦች ተነሱ የሚለውን ቆየት ብለን ሙሉ መረጃውን ከኤዶም እንሰማለን። በተጨማሪም ደግሞ ባልደረባችን አሚር ጌቱ ይገኛል። 14ተኛው የዓለም አቀፍ የጥራጥሬና የቅባት እህሎች ኤክስፖ እየተካሄደ ነው የሚገኘው ይህንን ጉባኤ በማስመልከት የተነሱ ሀሳቦች ምንድን ናቸው የሚለውን መረጃ የሚያጋራን ይሆናል በዜና ኢትዮጵያ የቢዝነስ እና የስፖርት ዘገባዎች ልክ እንደ ሁል ጊዜው ተካትተዋል። ተመልካቾቻችን ሪሳሎፊዮ በቢዝነስ ዘገባዎች፣ ደግነት መኩሪያው ደግሞ በስፖርት ዘገባዎች አበይት ጉዳዮቻቸውን ያስቀድማሉ። ጤና ይስጥልን ተመልካቾቻችን። በዛሬ በዜና ኢትዮጵያ የቢዝነስ ሰዓታችን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አራተኛውን የማይን ቴክስ ኢትዮጵያ የማድንና ቴክኖሎጂ ኤክስፖ ከፍቷል። በአዲስ ኢንተርናሽናል ኮንቬንሽን ማዕከል በተከፈተው ኤክስፖ የማዕድንና ቴክኖሎጂ አቅራቢዎችና አምራቾች ተሳታፊ ይሆናል። በቢዝነስ ዜናችን የመጀመሪያ ቅድሚያ የምንሰጠው ይሆናል። እንዲሁም 14ኛው ዓለም አቀፍ የጥራጥሬና የቅባት እህሎች ኮንፈረንስ የፊታችን ኅዳር 9ና 10 በአዲስ አበባ እንደሚካሄድ ተገልጸዋል። ይህንን ዜና የተመለከተ ይዘናል። እንዲሁም የዕለቱን የውጭ ምንዛሬና ተያያዥ የግብይት መረጃዎችንም ካፍታ በኋላ እንመለሳለን። አማስተልኝ እንደምን አላችሁ ተመልካቾቻችን። በዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮቻችን በዋናነት የሴካፋ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ጨዋታዎች በኢትዮጵያ አስተናጋጅነት የፊታችን ቅዳሜ ይጀምራል። በስፋት ይህን ጉዳይ እንመለከታለን። የዓለም ዋንጫ ማጣሪያ የአፍሪካ ሀገራት እና የአውሮፓ ሀገራት ጨዋታዎችም ይደረጋሉ። እነዚህና ሌሎች ሌሎችም ጉዳዮች ይዤ ደግነት መኩሪያ በኋላ ላይ መለሳለሁ። አብራችሁን ሆኑ ተመልካቾች። ኢትዮ መልህቅ በብሔራዊ ጥቅም በህብረ ብሔራዊ አንድነትና ገዢ ትርክት በሀገሪቱ ሁለንተና እድገት በብልጽግናና ከፍታ የሀገሪቱን የማንሰራራት ዘመን በባህር በር ጉዳይ በወቅታዊና ሀገራዊ ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ ሮብ እና አርብ ከምሽቱ ሶስት ሰዓት ጀምሮ በኢትዮጵያ ቴሌቪዥን እና በኢቢሲ ዶት ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልሕቅ በቅርብ ቀን ይጠብቁን። ዜናዎቻችንን ወደ እናንተ ማድረስ እንቀጥላለን። አስቀድመን ተመስገንን እናገኛለን። ወደ ጉዳዩ ስናመራ ሰላምን ለማጽናት እሴቱን ማጎልበት እንደሚያስፈልግ የደቡብ ክልል የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላውን ከበደ ተናግረዋል። የሃይማኖት ተቋማት ሰላምን ለማስፈን እስካሁን የሰሩ ስራ ተስፋ ሰጪ ቢሆንም ቀጣይ ብዙ የቤት ስራ ይጠበቅብናል ያሉት ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው። አምስተኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ በተለያዩ መርሃ ግብሮች ተካሂዷል። ኮንፈረንሱን የተከታተለው ባልደረባችን ተመስገን ተስፋዬ ነው። እዚህ ጉዳይ ላይ ተጨማሪ መረጃዎችን ያጋራናል። ተመስገን እንደምን ውለሃል? በተለይም ሰላምን ከማስፈን አንጻር በኮንፈረንሱ የተላለፉ ቁልፍ ሀሳቦች፣ መልእክቶች ምንድን ናቸው የሚለውን መረጃዎችን ብታካፍለን። አመሰግናለሁ። ነጻነትና ማህሌት፣ አምስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ በአርባ ምንጭ ከተማ ለሁለት ተከታታይ ቀናት ሲካሄድ ቆይቶ ከደቂቃዎች በፊት ተጠናቋል። በትላንትና እለት በፓናል ውይይት የተለያዩ ምሁራን፣ የሃይማኖት አባቶችና እንደዚሁም ከፍተኛ የመንግስት የስራ ኃላፊዎች ከደቡብ ኢትዮጵያ ክልልና ከፌዴራል መንግስት በተገኙበት ተካሂዶ በዛሬ እለት ደግሞ በአደባባይ በአርባምንጭ ዩኒቨርሲቲ አባያ ካምፓስ ስታዲየም ቅጥር ግቢ ውስጥ ነው የአርባምንጭ ከተማና አካባቢዋ ነዋሪዎች፣ እንደዚሁም የጋሞ አባቶችና የአገር ሽማግሌዎች እንደዚሁም ሌሎች ሃይማኖት አባቶች በተገኙበት በደማቅ ስነ ስርዓት ተካሂዶ የተጠናቀቀው በዚህ መርሃ ግብር ላይ የተለያዩ ኩነቶች የፕሮግራሙ ማድመቂያ ነበሩ። በጸሎት የተጀመረው ፕሮግራም የተለያዩ ጉዳዮችን አካቷል። ከነዚህም መካከል የህጻናት የመዝሙር ጊዜ ነበረ። የሰላምን የሚሰብኩበት የተለያዩ መልእክቶችን ያስተላልፉበት መርሃ ግብር ይጠቀሳል። እንደዚሁም የክልሉ ፖሊስ ማርሽ በአንድ ዝማሪዎችን አቅርቧል። በተጨማሪም ደግሞ ጋሞና አካባቢዋ የሚታወቅበት የፈረስ ጉክስ የፕሮግራሙ አካል ሆኖ ተካሂዷል። በዚህ መርሃ ግብር ላይ የተለያዩ እንግዶችም ተገኝተዋል። ያስተላለፉት ቁልፍ መልእክቶችም ይገኛሉ። ከነዚህ መካከል ርዕሰ መስተዳድር ጥላሁን ከበደ በመርሃ ግብሩ ላይ ባስተላለፉት መልእክት ሰላም ስለፈለግ ነው ብቻ የሚመጣ ጉዳይ አይደለም፣ ትልቅ የቤት ስራ የሚጠይቅ ተግባር በመሆኑ ሁላችንም ለሰላም አበክረን ልንሰራ ይገባል ሲሉ ተናግረዋል። በቀጣይ ጊዜያቶች በደቡብ ኢትዮጵያ ክልል ጨምሮ በሀገር አቀፍ ያሉ የሰላም እሴቶችን የማጎልበቱ ስራ የቤት ስራ ሊሆን እንደሚገባም አጽኖ ሰጥቶ ተናግሯል። በተለየ መልኩ የሰላም እሴቶች ግንባታን ለማጠናከር እሴቶቹ ላይ በሚገባ መስራት ይጠበቅብናል ሲሉ ነው የተደመጡት። ይህንን ከማድረግ አኳያ የደቡብ ኢትዮጵያ ክልል ክልሉን የሰላም የተምሳሌት አድርጎ ለማስቀጠል በሚደረጉ ጥረቶች ውስጥ ተስፋ ሰጪ ውጤቶች እየታዩ መሆኑንም ጠቅሰዋል። ከዚህ ቀጥሎ ባሉ ጊዜያቶች ታዲያ የሃይማኖት ተቋማትን ጨምሮ ሌሎችም በዚህ ስራ ላይ ንቁ ተሳትፎ ማድረግ ይጠበቅባቸዋል ሲሉ መልእክታቸውን አስተላልፏል። በተጨማሪም በዚህ ስፍራ ተገኝቶ መልእክታቸውን ያስተላለፉት የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ በኩላቸው በዋናነት በሀገር አቀፍ ደረጃ እስካሁን የተከናወኑ ሰላምን ለማጽናት የተደረጉ ጥረቶች አሉ። እነኚህ ጥረቶች ግን በቂ ወደሚባል ደረጃ አልደረሱም። በመሆኑም በቀጣይ ትልቅ የቤት ስራ ይጠብቀናል ሲሉ መልእክታቸውን አስተላልፈዋል። እስካሁን የተሰሩ ስራዎች እውቅና የሚሰጣቸው ቢሆኑም ግንባር ቀደም ሆኖ ከመሰለፍ አኳያ የሃይማኖት ተቋማትና መሪዎች መስራት ያለባቸው ብዙ የቤት ስራ አለ ሲሉ ነው የተናገሩት። ሰላምን ማስፈን እንግዲህ ትልቅ መስዋዕትነትን የሚጠይቅ ዋጋ መክፈልን የሚጠይቅ ጉዳይ በመሆኑ በዚህ ስራ ላይ ሁላችንም በቀጣይ ጊዜያቶችን ቢሆን ንቁ ተሳትፎ በማድረግ እንደ ሀገር የተጀማመሩ ሰላምን ለማስፈን ተመስገን ስለ መረጃዎች እናመሰግናለን። ዜናችን ይቀጥላል። ወደ ዝርዝር ዘገባዎቻችን ነው የምን ሻገረው። የደረሱ ሰብሎችን ወቅቱን ካልጠበቀ ዝናብ ለመከላከል በደቦ ወይም በጋራ እየሰበሰቡ ስለመሆኑ የአዊ ብሔረሰብ አስተዳደር አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ በመኸር ወቅት ከ408 ሺህ ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ ሲሆን የደረሱ ሰብሎችን በወቅቱ ለመሰብሰብ ቅንጅታዊ አሰራሮችና ቴክኖሎጂን በመጠቀም ርብርብ እየተደረገ ነው ተብሏል። ሳሙኤል ወርቃየው ዝርዝር አለው። በአብዛኛው የሀገሪቱ አካባቢዎች በመር ወቅት የተዘሩ የደረሱ ሰብሎች የሚሰበሰቡበት ወቅት ላይ እንገኛለን። በአማራ ክልል አዊ ብሔረሰብ አስተዳደር የዚገም ወረዳ አርሶ አደሮችም የደረሱ ሰብሎችን እየሰበሰቡ ይገኛሉ። የተለያዩ ሰብሎች የምርት ሁኔታም የተሻለ መሆኑን አርሶ አደሮች ተናግረዋል። ሰብሉ አሁን በጣም አሪፍ በሚባል ደረጃ ነው ያለው። እንግዲህ እንደምታዩት እየሰበሰብና ያለ ነው። ሰላሙም በጣም ደስ የሚል ሁኔታ ነው። እንግዲህ መጨረሻውን ያሳምረው። ከዚህ በፊትም እዚህ ጤፍ ዘርተን ነበረ። ከድሮ አሁን ይሻላል። ከድሮ በጣም ለዛ እያደረግን ያው ጥሩ ሁኔታ ላይ ነው ያለነው። በቆሎ በጣም ምርት አለው ዘንድሮ። ዘሩም ምርት ነው፣ አዝመራው ምርት ነው። ደስ ይላል። በግብርና ስራዎች የሚከናወኑ ተግባራትን በደቦ ወይም በጋራ ማከናወን በአካባቢው አርሶ አደሮች ዘንድ የተለመደ የስራ ባህል ነው። ማሳቸውን በደቦ ያለሰልሳሉ፣ ይዘራሉ፣ ሰብሎችን ይንከባከባሉ። ሰብሎች ለመሰብሰብ ሲደርሱም በደቦ ይሰበስባሉ። እነዚህ አርሶ አደሮች የደረሱ ሰብሎችን እየሰበሰቡ የሚገኙትም በዚሁ መንገድ ነው። ያው አንዴ ተቅልለን አንዴ ሰብስበን ለበራይም ለምንም ለክምር የሚመች ብለን ነው ደቡ አሁን አንድ ላይ የምንሰባስበው። አንድ ላይ ተሰባስበን የምንሰራው ጥሩ ሆኖ ስራው ተቀላጥፎ አሁን ዛሬ ጨርሰን ነገ ወደ ክምር ልንገባ ብለን ነው። በቆሎም ቢሆን ጤፍም ቢሆን ዳጉሳም ቢሆን በወንፈል ነው የምንሰራው። ወጪንም ይቀንሳል ጉልበቱንም ይቀንሳል። የጋራ መስራታቸ በብሔረሰብ አስተዳደሩ በዚህ ገም ወረዳ በ2017/18 የምርት ዘመን ከ93000 ሄክታር በላይ መሬት በተለያዩ ሰብሎች መሸፈኑን የተናገሩት የወረዳው ግብርና ጽህፈት ቤት ኃላፊ ዶክተር ዳንኤል ሞላ አሁን ላይ የምርት አሰባሰብ ስራው መጀመሩን ገልጸዋል። ይህ ዘገባ እስከተጠናከረበት ጊዜ ድረስም ከ23300 ሄክታር መሬት በላይ የተዘራው ምርት መሰብሰቡን ጠቁመዋል። ሶደራችን የግብርናን ምክረ ሀሳብ በመዳመጥና

ጥሩ ሁኔታ እንቅስቃሴ ያለ የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ቢዛዊት ጌታውን በበኩላቸው በብሔረሰብ አስተዳደሩ በመኸር ወቅት 408 ሺህ ሄክታር በላይ መሬት በዘር መሸፈኑን ገልጸዋል። በምርት አሰባሰቡ የምርት ብክነት ለመቀነስና ጥራትን ለማስጠበቅ የምርት መሰብሰቢያ ቴክኖሎጂዎችን ለመጠቀም ዝግጅት መደረጉን አንስተዋል። ያልተጠበቀ ዝናብም ሊዘንብ ስለሚችል የእኛ ባለሙያዎች በወረዳም በቀበሌ ደረጃ ያሉትም አርሶ አደራችንን በአደረጃጀት በግብርና ልማት ቡድን በኩል የማንቃት ስራውን እየሰሩ ያለበት ሁኔታ ነው። ያለው ጉልበትንና ጊዜን የሚቆጥቡ ቴክኖሎጂዎችን እንዲጠቀም እንደ ግብርና መምሪያ እየሰራ እንገኛለን። ከዚህም ውስጥ ከትንሹ የበቆሎ መፈልፈያ ጀምሮ እስከ ትልቁ ኮምባይነር ድረስ አርሶ አደራችን በክላስተር በመሰረታዊ ማህበራት በኩል በእርሻ ባለሀብቶች በኩል ቴክኖሎጂን ለማቅረብ እየሰራን ያለንበት ሁኔታ አለ። በአዊ ብሔረሰብ አስተዳደር በመኸር ወቅት የምርት ዘመኑ 17.7 ሚሊዮን ኩንታል ምርት እንደሚጠበቅም ተመላክቷል። በአሶሳ ግብርና ምርምር ማዕከል በሚደረግላቸው የሙያና የቴክኖሎጂ ድጋፍ በመታገዝ ምርታማነታቸውን ለማሳደግ እየሰሩ መሆኑን የአሶሳ ዞን አርሶ አደሮች ገለጹ። አርሶ አደሮቹ ማዕከሉ ያቀረበላቸውን ቢኤች 520 የተሰኘ የበቆሎ ምርጥ ዘር በማላመድ ላይ መሆናቸውም ተናግረዋል። ጀማል አህመድ በጉዳዩ ላይ ተጨማሪ ዘገባ አለው። በቤንሻንጉል ጉሙዝ ክልል የአርሶአደሩን ምርትና ምርታማነት ለማሳደግ ዘርፈ ብዙ ስራዎች በመሰራት ላይ ይገኛሉ። በመኸርና በበጋ ወራት የሰብል ልማት ስራዎች አርሶአደሩ በንቃት በመሳተፍ ምርታማነቱን ልሻሻልና እንደ ሀገር የተያዘውን ከተረጅነት የመላቀቅ ራዕይ ተግባራዊ ለማድረግ ክልሉ የበኩሉን ጥረት እያደረገ ይገኛል። በቤንሻንጉል ጉሙዝ ክልል አሶሳ ዞን በአምባሲ ወረዳ ላይ እንገኛለን። የመንደር 47ና 48 አርሶ አደሮች ምርታማነታቸውን ለማሻሻል ተግተው እየሰሩ መሆኑን ተመልክተናል። አርሶ አደሮቹ በአሶሳ ግብርና ምርምር ማዕከል እገዛ የተሻሻሉ ምርጥ ዘሮችን በማግኘት ምርታቸውን ለማሻሻል እየሰሩ ስለመሆኑ አጫውተውናል። እኔ ለራሴ እስካሁን ድረስ አንዲ ሄክታር መሬት አንዲ አምሳ ምናምን ነው እኔ ሰባና ሰማኒያ ኩንታል ይወጣውን ብዬ እመኛለሁኝ የአሶሳ ግብርና ማዕከል ዘሩን በነፃ የሰጡን ነው። እነሱም እየተከታተሉና ምን ደረሳችሁ እንዴት አደርጋችሁ እያሉና ስራውንም እየተከታተሉ አይዟችሁ እያሉ ነን። እስካሁን የደረስ ነው ያህሉ ሸጋ ነው። እኛ ልጆቻችንንም እያስተማር ነው። አዝመራውም አሪፍ ነው። እስካሁንም ድረስ የምንሰበስበው የምናዝመራ አሪፍ ነው። የአሶሳ ግብርና ምርምር ማዕከል የግብርና ኤክስቴንሽን ተመራማሪና የዘርፉ ኃላፊ አቶ ፍቃዱ ቤኛ ማዕከሉ ለአርሶአደሩ አደሩ ዘርፈ ብዙ ድጋፍ እያደረገ መሆኑን ገልጸዋል። የክልሉን ስነምህዳር የተላመዱ ቴክኖሎጂዎችን ወስደን ወደ አርሶ አደሩ እየወሰድን ያለ ነው። ብዙ ቴክኖሎጂ ወጥተዋል። እነዚህ ቴክኖሎጂ እንግዲህ ምንድን ነው፣ በኩታ ገጠም አርሶ አደሩ አንደኛ ራሱን በምግብ እንችል ነው፣ ሁለተኛ ላይ ደግሞ የአካባቢውን የገበያ ስርዓትን ወደ ገበያ እያቀረበ ምርቱን ገበያው እንዴት አድርገን ማረጋጋት እንችላለን የሚለውን ነገር በሰፋፊ ኩታ በማሽላም በበቆሎም በአኩራታንም በሌሎችም ስራዎች እየተሰሩ ነው ያሉት። የማዕከሉ ዋና ዳይሬክተር አቶ ደስታ በቀለ ማዕከሉ አሲዳማ አፈርን በኖራ በማከም ምርታማነት እንዲሻሻል የበኩሉን ጥረት እያደረገ ነው ብለዋል። ማዕከሉ ችግር ፈቺና ኢኮኖሚያዊ ጠቀሜታ ያላቸውን ቴክኖሎጂዎችን በማፍለቅ በማላመድ፣ መረጃ በማውጣት ቴክኖሎጂ በማባዛት እና በማስተዋወቅ ለክልሉም ብሎም ለሀገር ከፍተኛ አስተዋጽኦ እያደረገ ይገኛል። በአሲዳማ የተጎዱ መሬት በኖራ በቨርሚ ኮምፖስት እና በኮምፖስት አፈርን በማከም ስራ እየሰራ ይገኛል። በቤንሻንጉል ጉሙዝ ክልል በዘንድሮው የመኸር ወቅት 16 ሚሊዮን ሄክታር ማሳ በተለያዩ የሰብል አይነቶች የተሸፈነ ሲሆን 56 ሚሊዮን ኩንታል ምርት ይገኛል ተብሎም ይጠበቃል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ዜናችን ቀጥሏል። ሚዲያ ለዴሞክራሲ ስርዓት ግንባታ ያለውን አበርክቶ ለማሳደግ የአቅም ግንባታ ስልጠና እንደሚያስፈልግ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገለጹ። በሚዲያ ልህቀት ማዕከል ስልጠና እየወሰዱ ያሉ ጋዜጠኞች በበኩላቸው ስልጠናው ጠቃሚ ስለመሆኑ ተናግረዋል። መሐመድ ረሃመቶ ዝርዝር አለው። የኢትዮጵያ መገናኛ ብዙሀን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የመገናኛ ብዙሀን ልዕቀት ማዕከልን በቅርቡ ይፋ ማድረጉ ይታወሳል። የማዕከሉ ዓላማ የተዛባ የሚዲያ አዘጋገብ አውድን ሙያዊና የሀገር ብሔራዊ ጥቅምን ባከበረ መልኩ ማስኬድ እንዲቻል በስልጠና የጋዜጠኞችን አቅም መገንባት ነው። የኢትዮጵያ መገናኛ ብዙሀን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ሙያዊነትና የሀገር ብሔራዊ ጥቅም የማይነጣጠሉ ሀሳቦች እንደሆኑ ይገልጻሉ። መሰረቱ ሳይንስ ነው። በራሱ የኢትዮጵያ ሚዲያ ብቻ ሳይሆን ፕራክቲዙን ብቻ ሳይሆን ደግሞ ሊትሬቸሮችን ሪቪው ብናደርግ ሚዲያና ብሔራዊ ጥቅም ሁለቱ ተመጣጥሎ ተሰናስሎ አብሮ የሚሄዱ እሳቤዎች ናቸው። የትኛውም ሀገር ሚዲያ ደግሞ ፕራክቲዙንም ስናይ የራሱን ሀገር ብሔራዊ ጥቅም አሳልፎ የሚሰጥ ሚዲያ አላገኘንም። እስካሁን በዚህ መነሻነት በኢትዮጵያ ከሚገኙ የህዝብ የመንግስትና የግል የመገናኛ ብዙሃን ለተወጣጡ የሚዲያ ባለሙያዎች ስልጠና እየተሰጠ ይገኛል። ሚዲያና ዲሞክራሲ በሚል ርዕስ በቀጠለው በሁለተኛው ዙር ስልጠና ሚዲያ ለዲሞክራሲ ስርዓት ግንባታ ወሳኝ ሚና እንዳለው በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። በሀሳብ ምክንያት መጠላለፍ፣ መጠፋፋት፣ እርስ በርስ ጦርነትና ግጭት ውስጥ እንድንገባ ሆነዋል። ይህንን ሁኔታ ለመቀየር ዲሞክራሲያዊ ባህል መለማመድ አለብን፣ እየገነባን መሄድ አለብን። ይሄ ለማድረግ በየደረጃ ያለው ማህበረሰብ ማወቅ አለበት። ህብረተሰቡ ኢንፎርምድ እንዲሆን፣ የነቃ እንዲሆን፣ በሚገባ በክፉና በደጎ መካከል ለይቶ እንዲያውቅ ደግሞ ከሚዲያ በላይ ትልቅ ስራ የሚሰራ ተቋም የለም ማለት ነው። ሚዲያ ትልቅ ስራ ይሰራል፣ እዛውም ኢትዮጵያን ይገነባታል ማለት ነው። በመገናኛ ብዙኃን ልዕቀት ማዕከል የሚሰጠው ስልጠና የሚዲያውን ሚና ለማሳደግ እንደሚያግዝ ዶክተር ተስፋ በልጅጌ አስረድተዋል። ለአንድ ሀገር በጋራ ነው የምንሰራው፣ ለኢትዮጵያ ነው የምንሰራው። እንዲህ አይነት ስልጠናዎች አገራዊ እይታዎችን ከፍ ያደርጋሉ። እንደ ሀገር የጀመርናቸውን ስራዎች በጋራ ማሳካት እንድንችል የሚያቀራርቡንና የሚያግባቡን መድረኮች ሆነ ነው የሚያገለግሉት በሁሉም ዓለም ያሉ ሚዲያዎች የሀገራቸውን ብሔራዊ ጥቅም መሰረት አድርገው እንደሚሰሩ የጠቆሙት የመንግስት ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ ኢትዮጵያ ውስጥ ያሉ የህዝብ የመንግስትና የግል ሚዲያዎች በዘገባዎቻቸው ታሳቢ ሊያደርጓቸው የሚገቡ ነጥቦችን ጠቅሰዋል። ኢትዮጵያ ውስጥ ሚዲያዎች በሙሉ የግልም ይሁን የመንግስትም ይሁን የህዝብ ሚዲያም ይሁን ሚዲያዎች በሙሉ ቢያንስ ቢያንስ አምስት ጉዳዮች ማዕከል አድርገን ብንሰራ ኢትዮጵያን እናሻግራታለን የሚል እምነት አለኝ። አምስት ነገሮች ያልኩት፣ አንደኛው ብሔራዊ ጥቅም፣ ሁለተኛው ህብረ ብሔራዊ አንድነትና አሰባሳቢ ትርክት፣ ሶስተኛው የዴሞክራሲ ባህልና የተቋም ግንባታ፣ አራተኛው አዎንታዊ የሰላም ባህል ግንባታ፣ አምስተኛው የኢኮኖሚ ሉዓላዊነትን ማረጋገጥ ላይ ሁሉ ሚዲያዎች በጋራ መስራት አለባቸው። በነዚህ ጉዳዮች ላይ በጋራ መስራት ማንንም አይጎዳም። ከነዚህ ጉዳዮች አንዱ ያልተሳካ እንደሆነ ሁላችንም እንጎዳለን። በመገናኛ ብዙኃን ልዕቀት ማዕከል በመሰልጠን ላይ የሚገኙ ጋዜጠኞችም ስልጠናው ክፍተቶችን ለመሙላትና በብሔራዊ ጥቅም ዙሪያ ሰፊ ግንዛቤ ለማግኘት እንዳገዛቸው ገልጸዋል። ከዚህ በፊት የነበሩ ክፍተቶች ምንድን ናቸው? አሁንስ ዓለም ያለበት የፖለቲካ ሁኔታ አለ። ዓለም ላይ ያሉ ቻሌንጆች አሉ። ትላልቅ ቻሌንጆች እና እነሱን ቻሌንጆችን አንደርስታንድ አድርጎ ለሀገር በሚጠቅም መልኩ የተዘጋጀ የተደራጀ እና ስልታዊ የሆነ ጋዜጠኛ ለመፍጠርም አጋዥ በመሆኑ እጅግ መበረታታት አለበት ቢያስባል ጋዜጠኛው ዛሬ ላይ እየሰራበት ያለውን ነገር እንዲፈትሽ ራሳችንን እንድናይ፣ በተለይ ደግሞ በአቅም ግንባታም ብዙ ሰዎች ከናሽናል ኢንተረስት ጋር በተለይ ደግሞ የሀገርን ጥቅም ከማስከበር አኳያ እንዴት ነው እየሰሩ ያሉት? ወደፊትስ እንዴት ነው መሰራት አለበት የሚለውን ነገር ጠቅላላ ያለ ጥሩ የሆነ ኮርስ ማለት ይቻላል። ዝም ብሎ አጭር ጊዜ ስልጠና አይደለም፣ ተከታታይነት ያለው ስልጠና ስለሆነ በጣም እጅግ ጠቃሚ ሆኖ ነው ያገኘሁት። የኢትዮጵያ መገናኛ ብዙኃን ባለስልጣን ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ለሚዲያ ባለሙያዎች እየሰጠ የሚገኘው የአቅም ግንባታ ስልጠና ቀጣይነት ያለው መሆኑም ተገልጿል። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ እናመሰግናለን። ወደ ሌሎች ዜናዎቻችን እናልፋለን። የደቡብ ኢትዮጵያ ክልል ጤና ቢሮ የወባ በሽታ የማህበረሰቡ የጤና ስጋት እንዳይሆን የአካባቢ ቁጥጥርና መከላከል ላይ በሚገባ መስራት እንደሚያስፈልግ ገለጸ። የወላይታ ዞን ጤና መምሪያ በበኩሉ ኅብረተሰቡን ያሳተፈ የአካባቢ ቁጥጥር ስራ በመስራት ሊደርስ የነበረውን ጫና መቀልበስ መቻሉን ይፋ አድርጓል። ተመስገን ተስፋዬ በጉዳዩ ላይ ተጨማሪ ዘገባ አለው። ወይዘሮ ታመነች ታደሰ ቦላይታ ዞን ድጉና ፋንጎ ወረዳ የአሩሲ ወይዴ ቀበሌ ነዋሪ ሲሆኑ በማህበረሰቡ ጤና ጫና የሚያስከትለውን የወባ በሽታ ለመከላከል ለበሽታው አስተላላፊ ትንኝ መራቢያ ምቹ በሆኑ ቦታዎች ላይ የአካባቢ ቁጥጥር ስራ ሲያከናውኑ አግኝተ ናቸዋል። አካባቢያቸው ቆላማ መሆኑ የወባ ተጋላጭነት እድል እንደሚያሰፋ ጠቅሰው የአካባቢ ጥበቃ ስራው ስርጭቱን ለመከላከል እገዛ ማድረጉን ይናገራሉ። ቢንቢን ዳራ አባዙሪያን ዙሪያን ያለውን ውሃ ማፋሰስ ማዳፈን እያደረግን ልማት እየሰራን ነበርን። ዛሬ ማዳፈንና ማፋሰስ ከሰራን በኋላ አሁን በጣም ወባውን ቀንሷል። ሌላኛው የአካባቢ ነዋሪ የሆነው አቶ ካሳሁን በቀለ በአካባቢው የወባ በሽታ በተደጋጋሚ እንደሚከሰት ጠቅሰው ሴቶችና ሕጻናትን ጨምሮ ሌሎች የማህበረሰብ ክፍሎች ላይ ጫና ሲደርስ መቆየቱን አስረድተዋል። ማህበረሰብን በማሳተፍ በማዳፈንና በማፋሰስ ያው ትንኛ እንዳትራባ እያደረገን በህብረተሰብ ተሳትፎ እየሰራን ነው የምንገኘው። በአካባቢው እንግዲህ ከዚህ ቀደም ከፍተኛ ጉዳት ሲያደርስ የነበረው የወባ በሽታ እንደዚህ አይነት የማፋሰስ፣ የማዳፈን የአካባቢ ቁጥጥር ስራ በስፋት መሰራቱን ተከትሎ ጉዳቱ እየቀነሰ መምጣቱን የአካባቢው ነዋሪዎች ይናገራሉ። አሁን ከጥቅምት 15 ጀምሮ ሁሉም የወባ እየቀነሰ ነው ከዚህ በፊት አሞ ቤት ብዙ ሰዓት በህመም እንዲተኙ አድርጎ ያው ልማት እንዳይሰሩ ምክንያት እየሆኑ ነበር። አሁን ግን ወባ አሁን መከላከል ስራ ከተሰራ እስከዚህ ድረስ ከተሰራ በኋላ በጣም ቀንሷል። የመኸር ወቅት የአየር ለውጥን ተከትሎ ከመስከረም እስከ ታሳስ ድረስ ያለው የወባ ጫና የሚበረታበት ወቅት መሆኑን የሚጠቅሱት የወላይታ ዞን ጤና መምሪያ ኃላፊ አቶ ጸጋዬ ካ ከዚህ በፊት የበሽታው ጫና በነበረባቸው አካባቢዎች የአካባቢ ቁጥጥር ስራ በመስራት የበሽታውን ስርጭት በተሻለ ሁኔታ መቆጣጠር መቻሉን ገልጸዋል። ታካሚዎች ቀጥታ ጤና ኬላ ላይ ህክምና አግኝተው የተመለሱበት ጤና ጣቢያ ላይ ህክምና አግኝተው የተመለሱበት በየትኛውም አይነት ሁኔታ አጋጣሚ ወባ ጫና ምክንያት ሪፌር የተደረጉ ኬዞች ብዙ የሉም። ኦልሬዲ በአብዛኛው አካባቢ የነበረ ወባ ሁኔታ ሙሉ በሙሉ መቀልበስ የቻልንበት ሁኔታ እንዳለ ለማንሳት ነው። የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ የሆኑት አቶ መና መኩሪያ በበኩላቸው የአካባቢ ቁጥጥር ስራው ክልላዊ መሆኑን ተናግረዋል። የመከላከል ስራውን በማጠናከር ወባ የማህበረሰብ የጤና ስጋት እንዳይሆን በትኩረት ይሰራልን ብለዋል። ያቆሩ ውሃዎችን ለልማት የማንጠቀማቸውን የማጥፋት ነገር ነው። በመሬት ላይ ያቆረ ብቻ ሳይሆን በገል፣ በጎማ፣ በተለያዩ በእንሰት ሸጥም ጭምር ያቆረውን በሙሉ የማጥቃት ነገር ነው። በሳምንት ሁለት ጊዜ ቢያንስ ማለት ነው። ቢያንስ እነዚህን ነገሮች ማህበረሰቡ በነቅስ ወጥቶ የመስራት ነገር ነው የሚጠበቀውና ይሄ ከሆነ ወባ የማህበረሰብ ችግር የማይሆንበት ደረጃ የማናደርስበት ምክንያት ፍጹም የለም። ያልታመመ ሰው ነው ልማት ሊሰራ የሚችለው ሊነግድ የሚችለው። በሀገር አቀፍ ደረጃ ብሔራዊ የወባ በሽታ ማስወገጃ ፕሮግራም ተቀርጾ ተግባራዊ እየተደረገ ያለ ሲሆን በፕሮግራሙ አማካኝነት በ2017 ንዑስ ሀገራዊ የወባ በሽታ ማስወገጃም ተጀምሯል። በ2030 ደግሞ ዜሮ ሀገር ወለድ የወባ በሽታ አካባቢዎችን ለመፍጠር ታቅዶ እየተሰራም ይገኛል። ሐዋሳ ከተማን ለነዋሪዎቿ ለቱሪዝም ለኮንፈረንስና ለኢንቨስትመንት ምቹ ማድረግ የከተማ አስተዳደሩ ቀዳሚ ትኩረት ነው ሲሉ የከተማዋ ከንቲባ ጥራቱ በየነ ተናገሩ። የአገልግሎት አሰጣጡን በቴክኖሎጂ በማዘመንና የስራ እድል በመፍጠር የወጣቶችን ተጠቃሚነት ማረጋገጥ በአስተዳደሩ በኩል ቅድሚያ የሚሰጣቸው ጉዳዮች መሆናቸውንም ከንቲባው ተናግረዋል። ታደሰ ካሳ ዝርዝር አለው የሐዋሳ ከተማ ምክር ቤት ባካሄደው አስቸኳይ ጉባኤ ከ2011 እስከ 2013 ዓ.ም ተመረጥ ድረስ ሐዋሳን በከንቲባነት ያገለገሉትን ጥራቱ በየነን የከተማው ከንቲባ አድርጎ ሹሟል። ከአምስት ዓመታት የአዲስ አበባ ከተማ ስራ አመራርነት ቆይታቸው በኋላ ወደ ቀድሞ የስራ ኃላፊነታቸው የተመለሱት ከንቲባ ጥራቱ በየነ በአዲስ አበባ ከተማ በኮሪደር ልማት በጽዳትና ውበት እንዲሁም በሌሎች ዘርፎች በተመዘገቡ አበረታች ውጤቶች ተሳትፎ በማድረጌ ጥሩ ልምድ አግኝቻለሁ ብለዋል። ከንቲባ ጥራቱ አያይዘውም እንዲህ ያለውን እሳቤ በመተግበር የሐዋሳ ከተማን ውበትና እድገት ይበልጥ በመግለጥ ተወዳዳሪ ለማድረግ እንሰራለንም ብለዋል። ይህን ተልኮ ከወሰድኩበት ጊዜ ጀምሮ አንዱ ቀደም ብሎ የነበራትን መልካም ስምና ዝና፣ ተመራጭ ተወዳዳሪ ከተማነቷን ማስቀጠል ይሆናል ማለት ነው። ቁልፍ ስራችን ለቱሪዝምና ለኮንፈረንስ ተመራጭ ከሚሆኑ ከተሞች ውስጥ አንዷ እንድትሆን ታሳቢ አድርገን የምንሰራ ነው የሚሆነው በዚህ ውስጥ በዋናነት የኮሪደር ልማት ስራዎች የተጀመሩ ስራዎች ያሉ በመሆኑ ከመንገድ ልማት ባለፈ መሰረተ ልማቶችን ለነዋሪዎች የሚመቹ አስፈላጊ የሆኑ ተጨማሪ ፋሲሊቲዎች ያሉት የኮሪደር ልማት ስራ በከተማ ውስጥ እንዲፋጠንና እንዲጠናቀቅ በማድረግ ከተማ ነዋሪዎች፣ ህጻናት፣ ወጣቶች፣ አረጋውያን፣ ነጋዴ፣ ሁሉም የህብረተሰብ ክፍል ማዕከል ያደረጉ ልማት ስራዎችን በኮሪደር ስራችን ውስጥ የምንሰራ ነው የሚሆነው። ሐዋሳ ከተማ ምቹ የመኖሪያ የመዝናኛና የቱሪዝም ብሎም የኮንፈረንስ ከተማ ማድረግ በሚያስችሉ ስራዎች ላይ ትኩረት ይደረጋልን ብለዋል ከንቲባ ጥራቱ በየነ። ሐዋሳ ከአዲስ አበባ ቀጥሎ ቀዳሚ የቱሪስት የኮንፈረንስ መዳረሻ ከተማ እንድትሆን መንግስት ይፈልጋል። ስለዚህ ይህንን ራዕይ እውን እንዲሆን በታማኝነት በቅንነት ለማገልገል ዝግጁ መሆኔን ቃል ገብቻ ገብቻለሁ ለቱሪዝም ኮንፈረንስ ምቹ ከተማ የማድረግ ራዕያችንን በትኩረት ሰጥተን የምንሰራው ነው። ከተማ አስተዳደሩና የክልሉ መንግስት የከተማ ነዋሪውን በማስተባበር እዚህ ከተማ ውስጥ ያለውን የተፈጥሮ ሀብት ከፍ ባለ ደረጃ በማልማት አዋሳ የኢትዮጵያ ብቻ ሳትሆን በአፍሪካም ተወዳዳሪ ቱሪስት መዳረሻ ከተማ ለማድረግ በትኩረት የምንሰራ ነው የሚሆነው። የከተማዋን የፋይናንስ አቅም የሚያጠናክሩ የገቢ መሰብሰቢያ ርዕሶችን ለይተን እንሰራለን ያሉት ከንቲባው ብልሹ አሰራርን በህግ አግባብ በማረም ለኢንቨስትመንት አመቺ አሰራር እንዘረጋለንም ብለዋል። ለከተማው ነዋሪ የመሰረተ ልማት ጥያቄ አቅም በፈቀደ መልኩ መልስ ለመስጠት ጥረት እናድርጋለን ያሉት ከንቲባው የአገልግሎት አሰጣጡን በማዘመን የስራ እድል መፍጠር የሚያስችሉ ስልቶችን መተግበርና የወጣቶችን ተጠቃሚነት ማረጋገጥ ቅድሚያ የሚሰጣቸው ስለመሆኑም ተናግረዋል። ወጣቶችን ስራ እድል እንፈጥራለን ስንል በሌላ መልኩ ለኢንቨስትመንት የተመቸች ከተማ እናረጋታለን። አነስተኛና መካከለኛ የንግድ ተቋማት ድርጅቶች በስፋት እንዲከፈቱ፣ የተከፈቱትም በተሻለ ደረጃ ስራቸውን እንዲያሳልጡ በማድረግ ሰፊ ትርጉም ያለው የስራ እድል የመፍጠር ስራ በከተማችን ውስጥ ለመስራት እና በዚህም ወጣቱን ሴቱን ስራ ፈላጊውን ተጠቃሚ ለማድረግ አበክረን የምንሰራ ነው የሚሆነው። አልሚዎች በከተማው ገብተው መዋለ ንዋያቸውን እንዲያፈሱ ምቹ ሁኔታ ይፈጠራል ያሉት የሐዋሳ ከተማ ከንቲባ ጥራቱ በየነ የአስተዳደር ስርዓቱን በቴክኖሎጂ አስደግፎ የመፈጸም ባህልን ማጠናከር ሌላኛው ትኩረት የሚሰጥበት ጉዳይ ስለመሆኑም ገልጸዋል። ዜና ኢትዮጵያን የተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ወደ ውጪ ዜና እናልፋለን። የአሜሪካ ተወካዮች ምክር ቤት ተዘግተው የቆዩ የፌዴራል መስሪያ ቤቶች እንዲከፈቱ ውሳኔ አስተላልፏል። ምክር ቤቱ ሌሊቱን ባካሄደው ወሳኝ በተባለ ስብሰባ መስሪያ ቤቶቹ እንዲከፈቱ በአብላጫ ድምፅ ከውሳኔ ደርሷል። በአሜሪካ ታሪክ ረጅም ነው የተባለው ይህ የመንግስት ቢሮዎች መዘጋት ባለፈው ወር ብቻ የተለያዩ አገልግሎቶች እንዲቋረጡ ያደረገና በሚሊዮን የሚቆጠሩ የመንግስት ሰራተኞች ያለ ክፍያ እንዲሰሩ ያስገደደም ጭምር ነበር። ከአርባ በላይ ቀናት ያስቆጠረው የመንግስት መዘጋት ውሳኔ ባሳለፍነው ጥቅምት ወር እንዳለቀ የተነገረለትን የመንግስት በጀት ዳግም እንዲቀላቀልና ሌሎች የመንግስታዊ አስተዳደር ስራዎች እንዲጀመሩም የሚያደርግ ስለመሆኑ ተዘግቧል። በሌላ የውጭ ዘገባ የኢራን የኒውክሊየር ጣቢያዎች እንዲመረመሩ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጠየቀ። እስራኤልና አሜሪካ የኢራንን የኒውክሊየር ጣቢያዎች ከመቱ በኋላ ሀገሪቱ ያበለጸገችውን የዩራኒየም ክምችት ማረጋገጥ እንዳልተቻለም ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አስታውቋል። ኢራን ከእስራኤል ጋር ካካሄደችው ጦርነት በኋላ ከአቶሚክ ኤነርጂ ኤጀንሲ ጋር ያላትን ትብብር አቁማ በመስከረም ወር መጀመሪያ በካይሮ ፍተሻዎችን እንደገና ለመጀመር ስምምነት ላይ ደርሳ ነበር። ነገር ግን በዚያ ወር መጨረሻ ላይ የተባበሩት መንግስታት ድርጅት በኢራን ላይ ከባባድ ማዕቀቦችን እንደገና ስለመጣሉም ተነግሯል። ዘገባው የአልጀዚራ ነው። ተመልካቾቻችን አሁን ደግሞ ከቢዝነስ እና ከስፖርት ጋር ቆይታ የምታደርጉበት ሰዓት ነው። ካፍታ በኋላ ከኛ ጋር ተመልሰን እንገናኛለን።